በማሻሻያው በጀመረቻቸው በርካታ አዳዲስ አሰራሮች የውጭ ኢንቨስትመንትን በእጅጉ እየሳበች ትገኛለች። በኢትዮጵያ በአሁኑ ሰዓት ተግባራዊ እየተደረገ የሚገኘው የማክሮኢኮኖሚ ማሻሻያ በርካታ የተረጋጋ ኢንቨስትመንትን በመሳብ ላይ ነው። መንግሥት የንግድ ሥራን ለማቃለል የትይዩ የውጭ ምንዛሬ ገበያውን ለማጥበብ የወሰደው ቁርጠኛ የሆነ ውሳኔ የፓኪስታን ባለሀብቶች በኢትዮጵያ ያለውን ሰፊ ዕድል እንዲጠቀሙ በከፍተኛ ሁኔታ ፍላጎታቸው እንዲጨምር አድርጓል። myriad opportunities within our country. ይህ ጠንካራ ማሻሻያ ተግባራዊ መሆን ከጀመረ አንስቶ በእጅጉ ከተሳቡ አገራት መካከል አንዷ የሆነችው ፓኪስታን በኢኮኖሚ በማህበራዊና በፖለቲካ ዘርፍ የጋራ ተጠቃሚነት ላይ መሠረት ያደረገ ጠንካራ ግንኙነት መፍጠር ችላለች። ባለፉት አመታት ሁለትዮሽ ግንኙነታችን ከጥንካሬ ወደ ጥንካሬ ተሸጋግሯል። በአቪዬሽን ዘርፍ ባደረግነው ትብብር ከአዲስ አበባ ወደ ካራቺ በሳምንት አራት በረራዎችን አስጀምሯል። ይህም ግንኙነቱን የሚያጠናክር ነው። በዚህ አመትም በሁለቱ የውጭ ጉዳይ ሚኒስተሮች አማካኝነት አዲስ ፖለቲካዊ ምክክሮች ተደርገዋል። ሁለትዮሽ የመከላከያ ትብብራችንም ተጠናክሯል። እንዲሁም የከፍተኛ ኃላፊዎች ጉብኝት ተካሂዷል። ሁለትዮሽ ንግዱ በተረጋጋ ሁኔታ እየሄደ ነው። የንግድ ልኡካን ና የንግድ ተሳታፊዎች ቁጥርም ጨምሯል። ኢትዮጵያ የአፍሪካ ብልጽግና ማሳያ ለመሆን ጭምር እየሰራች የምትገኝ ሲሆን በማደግ ላይ ላለው የአፍሪካ አህጉርም የመግቢያ በር መሆን የሚያስችል አቅም ፈጥራለች። ኢትዮጵያ ስትራቴጂካሊ ፖዚሽን ኢትዮጵያ ወደ ምስራቅ አፍሪካና ወደ ተቀሩት የአህጉሪቱ አካባቢዎች ለመድረስ ስልታዊ የመግቢያ በር እንድትሆን እየተገበረቻቸው ያሉ መርሃ ግብሮች አጋዥ ናቸው። ከ250 ሚሊዮን በላይ የህዝብ ቁጥር ያላት ፓኪስታን ከሸቀጥ እስከ ግብርና ውጤቶች እንዲሁም የማኒፋክቸሪንግ ምርቶችን አፍሪካ ለመላክ እንድትችል የሚያስችል ትልቅ አቅም አላት። በተመሳሳይ እኛም በፓኪስታን የተመሰረቱ አውደር ኤ ላይ እንደተመለከት ነው የጨርቃጨርቅ የህክምና ግብአቶች የምህንድስና ውጤቶች እና የምግብና የግብርና ውጤቶችን ለመቀበል ያስችለናል። ፓኪስታን ኤግዚቢሽን ዋይ ዩ አር ኢን ኢትዮጵያ ለምን ኢትዮጵያ ተገኛችሁ? እኛ ስለ ንግድ ብቻ አይደለም እየተነጋገርን ያለ ነው። አሁን ሰዓቱ ደርሷል። ወደ ውስጥ መመልከት ያስፈልጋል። አፍሪካ እያደገች ነው። አፍሪካ ተስፋ ናት። አፍሪካ የወደፊቷ አህጉር ናት። ኢትዮጵያ ደግሞ ወደዚህ መግቢያ በር ናት። እናም በአፍሪካ ውስጥ የትም ቦታ እና በየትኛውም ዘርፍ ላይ ራሳችሁን ማግኘት እንደምትፈልጉ በትክክል ልትወስኑ ይገባል። ፓኪስታንም የአፍሪካን ፖሊሲዎች ከግምት ውስጥ ያስገባና የተናበበ አካሄድ በመሄድ የጋራ ጠንካራ ኢኮኖሚ ለመገንባት በቁርጠኝነት እየሰራች ነው የምትገኘው። የአፍሪካ ሕብረት አጀንዳ 2063 ከፓኪስታን የኢኮኖሚ ራዕይ ጋር በጥሩ ሁኔታ የሚስማማ ነው። አካታች እድገት፣ ቀጠናዊ ትስስርና ዘላቂ ልማት በጋራ አርሶ አደሮችን ከገበያው ጋር፣ ስራ ፈጣሪዎችን ከባለ ሀብቶች ጋር፣ ኢንዱስትሪዎችን ደግሞ ከዓለም አቀፍ የእሴት ሰንሰለት ጋር የሚያገናኝ ኢኮኖሚ ኮሪደር መገንባት እንችላለን። ለዚህ ብርቱ የሆነ የፓኪስታን የአብሮ መስራት ፍላጎትም ኢትዮጵያ ሳቢ የኢንቨስትመንት ፖሊሲ፣ አስተማማኝ መሰረተ ልማትና የሰው ኃይል ያላት በመሆኑ የፓኪስታንን ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ የሚጋብዝ ነው። ኢትዮጵያ ከፍተኛ የሆነ የኢንቨስትመንት አቅምና ብዙ ልታቀርባቸው የምትችላቸው ነገሮች አሏት። በዚህ ሰዓት መንግስት ኢትዮጵያ የአፍሪካ ብልጽግና ተምሳሌት እንድትሆን የሚያስችል የአስር ዓመት መሪ የልማት እቅድ ተግባራዊ እያደረገ ይገኛል። እንዲሁም ለኢኮኖሚው እድገት ወሳኝ የሆኑ ዘርፎችን በመለየት በዲጂታል ኢኮኖሚ፣ ቱሪዝም፣ ሳይንስና ቴክኖሎጂ፣ የሰው ኃይል ልማት ዘርፍ እንዲሁም በግብርናና በኢንዱስትሪ ምርቶች እንዲጨምሮ የማድረግ እቅድን ይዞ እየሰራ ነው። አምስተኛው የፓኪስታንና የአፍሪካ የንግድ ልማት ጉባኤም ኢኮኖሚያዊ ትብብርንና የንግድ ትስስርን በይበልጥ የሚያጠናክር ሲሆን ዛሬን ጨምሮ ለሶስት ተከታታይ ቀናት የሚካሄድ ይሆናል።